ኢሜላችን ማለት ነው። ኢሜል በአንድ ኢሜል መጀመሪያ ባለው ሜል ትገባላችሁ። ከዛ ከገባም በኋላ ሪፈራል ኮድ ጠይቀናል። እዚህ ጋር ሪፈራል ኮድ ኮሜንት ስር አስቀምጣለሁ ወይ ቴሌግራም ግሩፕ ላይ አለ እና እዚች ጋ ፔስት አድርጋለሁ። ከዛ ፔስት ካልኩ በኋላ ይሄኛው ነው ሪፈራል ኮዱ የተለያየ ትላልቅና ትናንሽ አልፋቤት ነው። እና አፕላይ ካላችሁ በኋላ አፕላይ ይድላል። ከዛ ነክስት ትላላችሁ ኔክስት ካላችሁ በኋላ የዚህ ፔጅ ይመጣላችኋል። ዶዞ አፕ ፔጅ ይመጣላችኋል። ይህንን እንደዚህ ከከፈታችሁ በኋላ እዚህ ጋር ነው ዋና ነገሩ። ማይ ፕሮፋይል የሚለው ጋር ሂዳችሁ ፕሮፋይላችሁን ታስተካክላላችሁ። ፕሮፋይል እዚህ ጋር እንደምታዩ የፈለጋችሁን ፕሮፋይል ታረጋላችሁ። ከዛ እዚህ ጋር መጣችሁ፣ ዋትስአፕ ቁጥሩ ታስከበላችሁ። ከዛ ሴፍ ቼንጅ ትላላችሁ። ከዛ ባክ ካላችሁ በኋላ ሆስት መሆን ነው። ከዛ ሆስት ሆናችሁ መስራት የምትፈልጉ ከሆነ ማይ ኤጀንት የሚላለ እዚህ ጋር ማይ ኤጀንት ላይ ገብታችሁ የኔን አይዲ ታስገባላችሁ። ውስጥ ሆናችሁ መስራት የምትፈልጉ ከሆነ አርባ ሰማና ሶስት አርባ ስምንት አስራ አንድ አርባ ሰማኒያ ሶስት አርባ ስምንት አስራ አንድ አስቀምጣለሁ እዚህ ላይ። ከዛ ይህንን ካስገባችሁ በኋላ ነው ሁሉ ነገር መስራት የምትችሉ። ኤጀንት መሆን የምትፈልጉ ከሆነ በዚህ ቴሌግራም ላይ ወይም ዋትስአፕ ላይ እኔን ኮንታክት ማድረግ ትችላላችሁ። ኤጀንት መሆን የምትፈልጉ ልጆች በዚህኛው ኮንታክት ማድረግ ትችላላችሁ እኔን። ከዛ ኤጀንት ከሆናችሁ ወይም ሆስት ከሆናችሁ በኋላ ነው ሪዋርዶችን ማግኘት የምትችለው። ሪዋርድ ከነካችሁ በኋላ እዚህ ጋር የኔ አንድ ሺ ነው ከሰባት ቀን በኋላ ስለሆነ ማለት ነው። እዚህ ጋር እንደምታዩት ፓርቲ ላይ ሁለት ላይቭ አልጀመረም። ፓርቲ ላይ ሁለት ነው ይመጣላችሁ። አዲስ ጀምሮ አራት ሺ አራት ሺ ሁለት ሰዓት ፓርቲ ላይ ትሰራላችሁ እና እንደዛ ይመጣላችሁ እኔ አሁን አስራ ምናምን ቀን ስለሰራው ሰባ አምስት ሺህ ገብቻለሁ። እሱም ከገባችሁ በኋላ ከሞላችሁ በኋላ እዚህ ጋር ፓርቲ የሚላለ ፓርቲ የሚለው ስትነቁ ላውንች ፓርቲ የሚል ይመጣላችኋል። ፓርቲ ለመስራት ላውንች ፓርቲ የሚለውን ትነካላችሁ። ከዛ እዚህ ጋር ታይትል ትጽፋላችሁ፣ ዌልካም ቢል እኔ እዚህ ጋር። ከዛ ከስር አግሪ ማለት አለብኝ አግሪ ይላለው እዚህ ጋር ገባለሁ የሆነ ሰዓት ቁጭ ብዬ እዚህ ጋር አንድ ሰዓት ከሰራሁ በኋላ ካንስላ አርጌ ይሄኛው የስኢንድ ብዬ ወደ ኢትዮጵያ ሄዳለሁ። ወደ ሪዋርድ ሄዳለሁ። ማይ ፕሮፋይል፣ ከዛ ሪዋርድ ጋር ሄጄ ምንድን ነው ማድረግ አለብኝ? ክሌም ማድረግ አለብኝ ማለት ነው። አሁን ሌላ ነገር ደግሞ የማሳያቸው፣ እዚህ ጋር ዊዝድራል ሜትድ ነው። ዊዝድራል ሜትድ ፖይንት ላይ ከነካው በኋላ ዊዝድራል የሚል አለ። እሱን ከነካችሁ በኋላ ሴሌክት ዩር ፔመንት ሜትድ ይላል። ዩኤስዲቲ፣ ኮሜርሻል ባንክ፣ አዋሽ፣ አቢሲኒያ፣ ኮኦፕሬቲቭ እና ሁላቸውም ገብቷል። ቼክ አድርጎ ግቡና ነገር ደግሞ ምንድን ነው የቀረን እዚህ ጋር ፓርቲ ላይ ሰዎችን ማግኘት እንችላለን። እኔ ማግኘት ከፈለጋችሁ በአይዴ ፎሎ አድርጋችሁ ከዛም በኋላ እኔ ጋር ፎሎ ካደረጋችሁ ፎሎ ውስጥ ገብታችሁ እኔ ጋር መጣት ትችላላችሁ።